ያለ ምንም መተግበሪያ በአንድሮይድ ስልኮች ላይ ማስታወቂያዎችን አድስ እንዴት ማገድ ይቻላል? በአንድሮይድ ስልክህ ብቅ እያሉ የሚያበሳችሁ ማስታወቂያዎች ሰልችተዋል። የማሳያ ማስታወቂያዎች፣ ብቅባዮች ወይም የውስጠ መተግበሪያ ማስታወቂያዎች ሊረብሹ ይችላሉ። ጥሩ ዜናው ምንም ተጨማሪ መተግበሪያዎችን ሳይጭኑ እነዚህን ማስታወቂያዎች ማገድ ይችላሉ። በዚህ ቪዲዮ ውስጥ በአንድሮይድ ስልካችሁ ላይ ማስታወቂያዎችን ለማገድ ቀላል የሆነ ደረጃ በደረጃ ዘዴ የምናሳያችሁ ይሆናል። መልካም ቆይታ። ስቴፕ ስቴፕ አንድ የማስታወቂያ መታወቂያውን ይሰርዙ። ዲያዊቲ ሐዋር አድቨርቲሲንግ ኤድ የመጀመሪያው እርምጃ የግል ማስታወቂያዎችን እና ክትልን ለመቀነስ የሚረዳውን የማስታወቂያ መታወቂያውን መሰረዝ ነው። እነዚህም ስቴፕ ደረጃዎች ይከተሉ። የቅንብሮች መተግበሪያውን ይክፈቱ። ወደ ታች ስክሮ እና ጉግልን ይንኩ። ማስታወቂያዎችን ይምረጡ። የማስታወቂያ መታወቂያ ሰርዝ ላይ መታ ያድርጉ እና ስረዛውን ያረጋግጡ። አንዴ የማስታወቂያ መታወቂያውን ከሰረዙት፣ አስተዋዋቂዎች የእርስዎን ምርጫዎች መከታተል አይችሉም። ይህም የታለሙ ማስታወቂያዎችን ይቀንሳል። ሆኖም ይሄ ብቻ ሁሉም ማስታወቂያዎች አያግድም። ስለዚህ ወደሚቀጥለው ደረጃ ማስታወቂያዎችን ለማገድ የዴንስ ቅንብሮችን ይቀይሩ። በተለያዩ መተግበሪያዎች፣ ድርጣቢያዎች፣ ዌብሳይትስ እና አንዳንድ ጨዋታዎች ላይ ያሉ ማስታወቂያዎችን ሙሉ ለሙሉ ለማገድ በአንድሮይድ ስልክ ላይ ያለውን የዲ ኤንኤስ ሴቲንግ መቼቶች መቀየር አለብን። እንዴት እንደሆነ እነሆ። ቅንብሮችውን ይክፈቱ እና ዲኤንኤስ ይፈልጉ። በግል ዲኤንኤስ ላይ ተጫኑ። የግል ዲኤንኤስ አቅራቢ አስተናጋጅ ስም ይምረጡ። ዲንስ አድጃርድ ኮም እንደ አስተናጋጅ ስም አስገባ። አሁን ፍቃድ መስጠት እና ጨርሰዋል። ይህ ዘዴ አብዛኛዎቹ ማስታወቂያዎች በስልካችሁ ላይ እንዳይታዩ ያግዳል፣ ይህም የበለጠ ንጹሕና ፈጣን ብራውሳይን የአሰሳ ተሞክሮ ይፈጥራል። የመጨረሻ ሐሳቦች እነዚህም ሁለት ቀላል ደረጃዎች በመከተል ምንም ተጨማሪ መተግበሪያዎች ሳይጭኑ በአንድሮይድ ስልክዎ ላይ ከማስታወቂያ ነፃ የሆነ ተሞክሮ ማግኘት ይችላሉ። ይህ የአሰሳ ተሞክሮም ከማሻሻል በተጨማሪ ባትሪ እና የኢንተርኔት ወጪ ይቆጥባል። ይህ ቪዲዮ ጠቃሚ ሆኖ ካገኙት ከማስታወቂያ ነፃ የአንድሮይድ ተሞክሮ ሊጠቀሙ ለሚችሉ ለሌሎች ማጋራት ያስቡበት። ስለተመለከታችሁን እናመሰግናለን። ሰብስክራይብ ያድርጉን። ሐሳባችሁን አካፍሉን።